አሰላሙ አሌይኩም ራህመቱላሂ ወበረካቱ። እድና የተከበሯችሁ የቻናሌ ቤተሰቦች እንደምናላችሁ? ወይኔ ደህና ነኝ አልሐምዱሊላህ። ዛሬ የመጣሁበት ደግሞ ለየት ያለ ነው። ምንድን ነው ካላችሁ፣ አዩ ሱመያ ሰልበቀላት ሰኢድን ማሳልፍ ያልሰጣት እሷን አልታረቃት ስትል እንግዲህ የቤት የገዙ ሰውዬ ሊያስታርቃቸው ማለት ነው። እ ሰውዬ ግን የቱበር ነው ወይንስ ባለሀብት ነው? ሌክሽ ሰብስክራይብ ማድረግ አብራታችሁ ነው። ወደ ዋናው ነገር እንገባለን ማለት ነው እንደዚህ ደግሞ የሰይድ ተብዬው ካናዳ ያለችው ምን አለች ስለአዩ አብራቸው እንቆየው እና አላችሁ አለ ይዛሬ የመጣበት ዋናው ነገር ሱመያ፣ ቂም ተይዞብሻል እንደገረፍሻ ሳትገርፍሽ እንደማትተውሽ እንግዲህ የተናገረችው አዩ ማለት ነው። ሰይድ፣ ሱመያ ጋር ታረቂ አትበለኝ እኔ ሱመያ ጋር መቼም አልታረቅም ሳልመልስ ብላለች ማለት ነው። ሳልመልስ መቼም ቢሆን አልታረቅም። ስለዚህ ለምንድን ነው ለምን ድንቅር ብሎ አይቀርም ስጦታ እሰጥሻለሁ ቤት ራሱ እየቀረለ ስትለው ነበር። ሰውየው ማለት ነው። የሚገርማችሁ ነገር ሰኢድ እንግዲህ ቆይታ አለ ወደ የመን ከሄደ አንዱ ልጅ ያገኛለሁ ብሎ ሲሄድ ሌላ ልጅ እንዳለው ተነፈሰ ማለት ነው። እንዲያውም ሕፃን ልጅ እንዳለው ምናምን ተናገረ ማለት ነው። በጣም ይገርማል። አንዳንድ ጊዜ እኮ አውራውራለኝ። አል ሀገሬ ሰው፣ አረ አውራውራለኝ እኔ እኮ ምናችሁን ልመናችሁ። አሁንስ ማለት ነው፣ ጭራሽ የሰይድን ቻናል ይዛ ማለት ነው። አዩ እየዋለለችበት ነው። ጭራሽ ቻናሉ ሁሉ ተወርሷል ማለት ነው። እንኳን እሱ ሰውየው። ስለዚህ ሱመያ እንደ ዋላ የሆነች በቃ የሴር ቻናል አንቺ ቪዲዮ ስሰድ በሳይቻ አላቅም፣ ግን አዩ ቻናሉ አላት ማለት ነው። ከዛም አልፎ አዳማ ዩቱብ አዩ ዩቱብ ብላችሁ ግቡና በዛ ንቶሎና እንግዲህ ከዚህ እንትን ገዝታችሁ ሪሶርስ ገዝታችሁ ከዛም ተሸለሙ፣ እኔም ልሸለም ስትላዩ ተናግራለች ማለት ነው። ይሄ ማለት እንግዲህ የሰኢድን አካውንት በቁጥጥሯ ስራ ውለዋለች ማለት ነው። ወይኔ ሱመያም ሶሪ ማይ ሲስተር በጣም ነው ማለት ነው። ማለት ነው ግን ይሄ ነገር እስከመቼ ድረስ ነው እኔ እኮ አልገባኝም። ማለት ነው በሰኢድ አንድ ቀን ቪዲዮ ስሰራ ያላየኋት ሱመያ አዩ ትናንትና መጣ ቪዲዮ ስሰራት እና ሰኢድ ምን ትላለህ? በቃ በቁም ትወርስ ህጉ ልሰራ እንደውም ልትመርዘው ነው የሆነ ነገር ልታረገው ነው ምናምን ሲሉ ሰማለሁ ማለት ነው። አዩ የሆነ ነገር ሰኢድ ልታረገው እንደሆነ ልታጃጅለው እንደሆነ ሀብቱ ልትወርስ እንደፈለገች በቃ ሰኢድ ይገዛልኛል፣ ቤቱንም እንዳለች በቃ የገዛላትን ቤት ራሱ ብትቀመኝ ራሱ ሌላ ይገዛልኛል ሰኢድ ይህን የባለ ሀብታው ነው ስትል ነበር ማለት ነው። ና እሰቡት ማለት ነው እሰቡት። ሰኢድ ምን ያህል በቁጥጥር እስሯ ስር እንደዋለ የምታውቁበት ነገር ነው ማለት ነው። ስለዚህ ሱመያ እሷ መታረቅ ትፈልግ የሆነ ሱመያ እሷ ግን አልፈለገችም። ሰይድና ሱመያ እንግዲህ ተገናኝተው ፊት ለፊት ሲታረቁ ማየት በቃ ያ ነገር ነው፣ እኔ ናፈቀኝ ማለት ነው። ካልሆነ አዩ እንደምትዋት ብድር ሳልከፍል እንዴት ስታረቃት አሉ ደመኛን ብላለች። ሰይድን ደግሞ አሳልፋ ያልሰጣትም ስትተናገረች ማለት ነው። ለሱመያ የታቀደላት ስቅድ ይሄ ነው ማለት ነው። ሁለተኛ ደግሞ እንግዲህ ልጅ ሚፍታህ ሌላ ቻናል ከፍቷል። ምን አይነት ቻናል ካላቸው፣ ኩኪንግ ኩኪንግ። እንግዲህ ጣም ዩቱብ ከፍተዋል ማለት ነው ሁሉም ዩቱበሮች ሙያቸውን የሚፈትኑበት እኛም እድሉን ካገኘን ሙያችንን ሄደን የምንፈትንበት ይቶ ነው ማለት ነው። እንግዲህ ሁላችሁም ያንን ነገር እንደምታደርጉ ተስፋ አደርጋለሁ እላችኋለሁ። ሀዋይቦችን ጥሩ ነገር ነው። ሙያችንን ብንፈትሽ፣ ሁላችንም ሴት ወንድ ሳይል ሙያችንን ብንፈትሽ የተሻለ ነው ብዬ አስባለሁ። ምክንያቱም ሙያ ለራሱ ነው ለማንም አይደለም ማለት ነው። እና ዩቱበር እህቶቻችንና ወንድሞቻችንን ማያችሁን እናይላችኋለን እንፈርድላ ይችላችኋለን እንግዲህ ማለት ነው። የምስክር ወረቀት ካለው ጥሩ ነው ማለት ነው። ልጅ ሚፍታህ እና ወደ ሌላ አጀንዳ እንግዲህ መጥቷል ማለት ነው። በጣም ደስ ይላል። ጣሙ ደስ ብሎታል መሰለኝ ማለት ነው። እንግዲህ በራሱ ቻናል ነበር እንደዛ የሚሰራው። ሌላ ቻናል ከፍቶ ቋሚ እንደሚያደርገው ተናግሮ ማለት ነው። በርታልን እላለሁ ወንድሜ። እና ሱመያ መልስ ትሰጣለች ብዬ ነበረ እሳው መልስ አልሰጠችም። እንግዲህ ስለ አዩ ምን እንዳለች እንግዲህ፣ ሰውየው ሊያስታርቀችው ፈልጎ ነበረ፣ አዩ አልፈለገችም ለትታረቅ ሱመያን በቀደም አይታችኋል። ግን ሰኢድ መጥቶ፣ ሰኢድ ምን እንደሚል አናቅም። ሰኢድ እንግዲህ ከየመን በኋላ ሲመጣ ይታረቃሉ አይታረቁም የሚለውን እንግዲህ አብረን የምናየው ይሆናል። እንግዲህ ሰይድና ሱመያ ፊት ለፊት ተገናኝተው ይታረቃሉ አይታረቁም የሚለውን አብረን የምናየው ይሆናል። ይታረቃሉ ተስፋ አደርጋለሁ። ሱመያም ትፈልገው እንዳጠራላት ብቻ ነው። ምክንያቱም ልጅ እንዳለው እንደሌለው ማወቅ ስላለባት እንግዲህ ዲኤን ምርመራ ሊያደርግ ሂዷል ማለት ነው። ከዛም በኋላ ሱመያ ትታረቃለች አትታረቅም የሚለው የኛ አጀንዳ ሳይሆን የራሳቸው ነው ማለት ነው። እኛ ግን ሁሉ ነገር የምንፈልገው እንዲታረቁ ነው። ሰላም አውርደው በሰላም እንዲኖሩ ልጆቻቸውን በሰላም እንዲያሳድጉ የኛ ተምሳሌት እንዲሆኑ ነው እና የምንፈልገው ድራማው እንዳልቅ እንፈልጋለን ማለት ነው። እና እንግዲህ እናንተስ ምን ትላላችሁ? ያዩ ሁኔታ ብዙዎቹ በኮሜንት እየሰደቧት ነበረ። እቺ ስስት፣ እቺ አውሬ ናት፣ እቺ በቃ ሰኢድ ናት መጥ ነው ምናምን እያሉ ነበር ማለት ነው ድራማ መሆኑ ያልገባቸው እኔ ግን ድራማ መሆኑ የገባኝ ይመስለኛል ማለት ነው። ስለዚህ እንደዛ አቶ ኑ ላለው ኮሜንታተሮች ምክንያቱም እኛ ኃጢአት እየገባን እነሱ ደግሞ በኛ ኃጢአታቸው እንዲማር መሆን የለበትም የራሳችን ወንጀል ብዙ ነውና የራሳችን ኃጢአት ብዙ ነውና የሌላ ሰው ኃጢያት ማበስ የለብንም ማለት ነው። ይሄ የተሰጣት አክተርነት ነው። ይሄ የተሰጣት እንትን ነው። ስለዚህ እንደዚህ እየተባለችው እስከሆነ ድረስ አትፍረዱባት። ላችኋለሁኝ ውድና የተከበራችሁ ቻናል ቤተሰቦች፣ በሌላ ነገር እመጣለሁኝ። እንግዲህ ሰላማችሁ ብዛት። አሰላሙ አለይኩም ረመቱላ በረካቱ